ኖ እባክህ እንደዚህም አትጨነቅ። እሺ፣ አላስቻለኝም ወንድሜ አላስቻለኝም። ተጨንቅ ያለሁ በቃ በጣም ፈርቻለሁ። መልክ የሆነ ነገር ልትሆን ትችላለች ብዬ ፈርቻለሁ። ለብዙ ዓመት ብታሰር ስቆይ ምን ሆናለሁ? ኖ እባክህ እንደዚህም አትጨነቅ። እሺ፣ አላስቻለኝም ወንድሜ አላስቻለኝም። ተጨንቅ ያለሁ በቃ በጣም ፈርቻለሁ። መልክ የሆነ ነገር ልትሆን ትችላለች ብዬ ፈርቻለሁ። ለብዙ ዓመት ብታሰር ስቆይ ምን ሆናለሁ? መቼም እንደዛ አይሆንም። ምንም አታስብ። በዛ ላይ ደግሞ ወይዘሮ ሃንዳን ጎበዝ ጠበቃ ነች። የሆነ መላ አታጣም። ሜልኪን ታስፈታታለች። አንተ ብቻ ራስን አታስጨንቅ። እንዴት አድርጋ እውነት እንነጋገር ወንድሜ፣ እንደዛ አይሆንም። እዛ ቤት እኮ በጣም ብዙ ሰራተኞች አሉ። አንድ ሰው በአያት፣ ሌላ ሰው ያያታል። ሌላ ሰው በአያት ራሱ። ስንትና ስንት ካሜራ እኮ አለ ወንድሜ። እሱ ረስተ ነው እንዴ? ምን አስባል። በእርግጠኝነት የቪዲዮ ማስረጃ አላቸው። እሺ፣ ስማ ለጊዜው እንደዛ እንደሆነ አናውቅም። ቢሆንም እንኳን የሆነ መላ አናጣም። ምንም ነገር አይሆንም። አታስብ ለኛቱ መልክ ቃሏን እስካልሰጠች ድረስ እስካልተናዘዘች ድረስ ሁሉም ነገር ይሰካከላል። ግን ይመስልሃል? ወንድሜ እስከዛሬ ድረስ አይሆንም ያልኩ ነገር አልሆነም አይደል? አዎ እውነት ነው። ስለዚህ ትለቀቃለች፣ አትጨነቅ። በል ሰዓት ደርሷል። ና ንግባ። እሺ ንግባ። ከሁለት አንዳችሁ መግባት ትችላላችሁ። በላንተ ግባ አንበሳው ቆይ አንተስ። እናንተ ለብቻችሁ አውሩ። እኔ እዚሁ እሆናለሁ እጠብቃለሁ። ይሻላል። አመሰግናለሁ። ሜሪክ ኖ ደህና ነሽ ውዴ? እንዴት ነሽ ደህና ነኝ፣ ደህና ነኝ። ቆይ ገና አንተ እንዴት ነህ? በጣም ያማል እንዴ? አይ አይ አይ ወንድም ታሲም ውጭ ነው ያለሽ፣ እና ደግሞ ሰላም ብሎሽ ሰላም በልል። መሌክ ስሚ ታሲም የሆነ ነገር ብሎኝ ነበር። ወይዘሮ ሀንዳን በጣም ጎበዝ ጠበቃ ነች። እሺ በጣም ስኬታማ ነች፣ ስለዚህ አታስቢ። የሆነ መላት አመጣለች እያለን ነው። ስለዚህ ተስፋ ማድረግ እንችላለን። እሺ የመጀመሪያ የፍርድ ቤት ቀጠሩ ላይ ባትለቀቂም ከዛ በኋላ ትለቀቂያለች። እንግዲህ በወጣ ባልወጣ ምን ለውጥ አለው? ስለጂያን እውነታውን አውቄያለሁ። እሺ ለምን አደረግሽው መሌክ? ለምንድን ነው ሱሎ? ቆይ ተኮሽው ንግሪኝ። አልቻልኩም ኑ አንተ እንደዛ ተደብደበ ሳይ አልቻልኩም ራሴን መቆጣጠር አልቻልኩም ምን ላድርግ ታዲያ እሺ ንገረኝ እስኪ ንገረኝ እኔ እንደዛ ሁኚ ማየት አልቻልሽም አይደል አንተ ለእኔ ሁሉ ነገሬ ነህ ሁሉ ነገሬን ደግሞ ሰው ሊጎዳ ከፈለገ ያንን ሰው መልሼ እጎዳዋለሁ አሁን ምን ላድርግ እና እኔ ምን ላድርግ አልጎዳም መልክ ንገረኝ እስኪ ምንድን ነው ማድርገው ተው እባክህ ተው ምንም እንዳታደርግ እባክህ። አታልቅስ ለእኔ አታልቅስ። አልችልም መሪክ፣ በፍጹም አልችልም። ታውቂያለሽ፣ በፍጹም ያላንቺ መኖር አልችልም። በቃ ከጎኔ ከሌለሽ ባዶነት ነው የሚሰማኝ። በቃ ያላንቺ ምንም ነገር ማድረግ አልችልም መሪክ። እኔም እኔም ያላንተ ምንም ማድረግ አልችልም። አንተ ሳትኖር ስትቀር ባዶነት ነው የሚሰማኝ። ያላንተ እኮ እኔ ባዶ ነኝ። ሳስብ ነበረው እኔ ሲፈረድብኝ ምን ያህል እንደምትነ አይፈረድብሽም። እንደዛ አትበይው እሺ አንቺ ይዤ እስከሚሄድ ድረስ ከዚህ ንቅንቅ አለልም። ወዴትም አሉ ልመል አቃለሁ። ዘናን ማሬስቴ አንዴ ቡና ፊልኝ ባክሽ፣ ቡና የዶሮ አይን የመሰለ። ስሚ ደሞ እንዳይቀጥንብሽ እሺ? አብሮት ብስኩት ነገር ትፈልጊያለሽ? ወይዘሮ ነው ያየት። ይሄ ባክሽ ያለ አይመስለኝም። ሂክመት ትላንትና ዝም ብላ ስትበላ ነበር። በእርግጠኝነት አልቆ እንደዛ አይባልም ወይዘሮ ነሀይት። ምን ነው፣ ገበያ ሂጅ። መግዛት እችላለሁ። ቡና ማለት አያልቅባት፣ የምትጠይቀው ነገር አያልቅባት። እስቲ ዝም በይና መብላቱን። ትንሽ ሰራተኛ ቅጠሪልኝ ዘናን። እንደዛ አይባልም። ምን ሆነሻል? እኔ እኮ እናትሽ ሊሆን እችላለሁ። ቆይ እንዴት እንደዛ ትናገሪያለሽ? ምን ነው መጥፎ ነገር ተናገርኩኝ እንዴ? ክፋት ምን እንደሆነ ማወቅ ከፈለግሽ የገዛ ልጅሽን በደንብ አድርገሽ ተመልከች። ወይዘሮ ኒያየት ምን ያላደረገችው ነገር አለ? ያልዋሸችውስ ነገር አለ? ከማህጸኗ የወጡትን መንታዎችን ደብቃ፣ ከዛ ይባስ ብሎ አቶ ሳሜት ላይ ማገጠችበትና አንድ የሌላ ሰው ልጅ እንዲያሳድግ አደረገች። እውነቴን ነው፣ በህይወት ዘመኔ እንደዚህ አይነት አሳፋሪ ነገር ሰምቼ አላውቅም። በእውነት ይህ ነገር በጣም ተአምር ነው ዘናን ወይዘሮ እኔ ሀይት እኔ አልገባኝም። እስኪ ንገሪኝ እንዴት እስካሁን ድረስ እዚህ ቤት ውስጥ እንደዚህ በምቾት ተቀመጥሽ? በእውነት በጣም ገርሞኛል። ከዛ ደግሞ ዝም ብለሽ እኔ ታዥኛለሽ ቡናም ጭሊ ምናምን ትያለሽ። እሱ ሳያንስሽ ደግሞ ቅንጦት ያምርሻል፣ ቡናውን እንዳይቀዘቅዝ የዶሮ አይን የመሰለ ምናምን። ይቅርታ ግን እዚህ ቤት ውስጥ ምንም ሳትለፊ በቅንጦት እየኖርሽ እንደሆነ አትርሺ እሺ። እሺ ማሬ፣ እሺ በቃ ከአንቺ ምንም ነገር አልፈልግም። አመሰግናለሁ ኧረ ችግር የለም። ኡፍ አትጨነቃት፣ ታህሲን ሁሉንም ነገር በደንብ እነግረሃለሁ። ጀናል ነይ ነይ እስኪ በደንብ አይኔ ኝ ነይ ወደዚህ ፊትሽን በደንብ ማየት እፈልጋለሁ ይኸውልሽ ቡናዬ ቡናይ በቀረፋና ወፍራም እንዲሆን እፈልጋለሁ ብስኩትም አብረሽ እንድታቀርቢ እፈልጋለሁ ከሌለ ደግሞ ኢጅ ይናገሽ። እቃዎች ወደ እኩል እቀል ላይ ይደርሳሉ፣ መቀበል እንዳትረሳ። ከዛ ሁሉንም በደንብ ቆጥረ በስርዓት ተረከብ። እሺ እሺ አለቃ። እሺ። ይሄ እኛ ደግሞ ከመንገድ ላይ አልተነሳም። በጣም ይቅርታ፣ ይቅርታ። ምንጣፎቹ በስርዓት አልተስተካከሉ፣ አሁን አስተካከላቸዋል። ችግር የለውም ምንም ይቅርታ የሚያስጠይቅ ነገር የለም ግን የምትቆይበት ቦታ ችግር አለ ሲባል ሰምቼ ነበር እና ሁለት ሴቶች መጥተው እቃዎችሽን አስቀመጡና መሄዳችን ነው ብለው ሄዱ አይደል ምን ተፈጠረ አዎ እንደዛ ውሎ ነበር ግን የማደርገውን አድርጌያለሁ እንዴት ማለት የዛ ለት ማታ የትሆንሽ የዛኔ የሆነ ሆቴል አግኝቼ እዛ ድሬ ነው እና ሆቴል ነሽ ብዙ ጊዜ እዛ ለመቆይት አስበሻል ማለት እንደዛ የሚሆነው ቤት እስከማገኝ ብቻ ነው እንደዛ ማድረግ አያስፈልግም። እኛ እንግዳ ማረፊያ አለን። እዛ መቆየት ትችላለሽ። ቤት አላችሁ እንዴ? አዎ ብዙ ጎብኚዎች ሲመጡ እናከራየዋለን እና አንዳንድ የሰራተኞቻችንም ይጠቀሙበታል። እቃውም የተሟላ ነው። ቆንጆ ቤት ነው። አይ አይ በእውነት አያስፈልግም። ምንም ችግር የለውም። አመሰግናለሁ። ተይ ሱምሩ፣ ለምን ሆቴል ውስጥ እየከፈልሽ ትቆያለሽ? ያውም የተሻለ ቦታ መኖር ስትችዪ። ለእኔ ምንም ችግር የለውም። እንግዲህ አንተን ካላስቸገርኩ ደስ ይለኛል። እሺ። አይ፣ ምንም አታስቸግርም። ስምሩ። ካሜል! አቤት አቶ ጉልጋ። እንዴ ና። ጉሊዛራ፣ አንዴ ታይልኛለሽ። እህት ስምሩ ሻንጣ ይዛለች፣ አሁኑኑ ውሰደው እና አሁኑኑ ታሪክ ያለው ቤት ውሰደው። እዛ ልታርፍ ነው። እሺ እሺ። ከዛ በኋላ ቁልፉን አምተ ለስምሩ ስጣት። እሺ እሺ። አመሰግናለሁ። ምንም አይደለም። እስከፈለግሽ ጊዜ መቆየት ትችላለሽ። አመሰግናለሁ። ጉሊዛር፣ መቴን መውጣቴ ነው ዛሬ አልመለስም። እሺ አቶ ጉርካን። ሀሪካ፣ አንቺ ግን ምን አይነት ሴት ነሽ? ምን አይነት እናት ነሽ? ከትላንትና ጀምሮ መተኛት አልቻልኩም። ቆይ ለመሆኑ የምትናገሪው ነገር ታውቂያለሽ? አንቺ ልጅ! አዎ በደንብ ነው የማውቀው፣ አሪካ እየነገርኩሽ ነው። ውሸት ነው፣ ሁሉም ነገር ውሸት ነው አልኩሽ። ውሸት ነው በቃ። የምን ውሸት ነው? የምን ውሸት ነው? የዲኤንኤ የምርመራውን ውጤት አይቼዋለሁ። ቆይ ግን ያልገባኝ ያንን ሁሉ አመት እንዴት መዋሸቻልሽ? ነገርሻለሁ እኮ ውሸት ነው። ስምን ለማጥፋት ሂክመት የፈጠረች ውሸት ነው በቃ። ለመሆኑ አባቴ ማን እንደሆነ እራሱ ታውቂያለሽ? አንድ ጊዜ እንድታዳምጪኝ እፈልጋለሁ። በደንብ አዳምጪኝ፣ በኋላ ላይ ይቆጭሻል። ሀሪካ ሁሉንም ነገር ነግርሻለሁ እና ደግሞ ታያለሽ፣ ሁላችሁም ታያላችሁ። ቆይ አንቺ ስለ ኑና ስለ ሜልክ ራሱ ስተዋሻል አልነበረም? ስሚ፣ አሁንም ደግሞ ተደፍሬ ነው ልትይ ነው? ምን ልታደርጊ ነው? ስሚ፣ እኔ አንቺን ለመረዳት እየሞከርኩኝ ነው ያለሁት። መቼም ተደናግተሻል፣ ሁሉም ነገር አናትሽ ላይ ወርዶብሻል። ግን ደግሞ ይሄ የሚያልፋልሽ፣ ባያልፍም እንኳን አሁንም ቢሆን ልጄ ነሽ። እኔ ልጅሽ አይደለሁም። ልጄ ብለሽ እንዳጠሪኝ ልጅሽ እስር ቤት ነች። ሄደሽ ያቺን ገዳይ ልጅሽን ልጅ ይበያት። ገዳይ ነው ያልሽው? መሊክ እስር ቤት ነች እንዴ? ቆይ ማን ነው ጃያንላ የተኮሰበት? የማታወቂያ አታስመስል። መሊክ ናት የተኮሰችበት። ነገርኩሽ እኮ ልጅሽ ገዳይ ነች። አይገባሽም እንዴ? ወይስ የማታወቂ እያስመሰልሽ ነው? ስላም፣ የምትሄጂው ገና እኮ ተናግሬ አልጨረስኩም እኮ የት ነው የምትሄጂው? ሰላም እንዴት ናችሁ? ሰላም ልጅ ማግኘት ፈልጌ ነበር። መልክ፣ መልክ ጃጋርቻ፣ ከግማሽ ሰዓት በኋላ ነው የሚቻለው። ተመዝግበሻል ግን? እሺ የት ነው የሚመዘግበው? መታወቂያሽን ስጭኝ እና ውስጥ አስመዘግብሻለሁ። ይቅርታ መታወቄ ቤት ነው ያለው። ግን ችግር የለውም። ወንድሜ ስልክ ይላል ይኸው፣ ላሳይክ እችላለሁ። ተመልከት። እመቤት ይሄ አይሆንም። እንግዲህ እንደዛ ከሆነ ስልኬን እንደ መታወቄ ልተወዋ። በጣም ይቅርታ፣ እንደዛ አይቻልም። የቤተሰባችሁም ስም ተመሳሳይ አይደለም። አዎ፣ ግን ልጄ ነች እኮ። በጣም ይቅርታ፣ አይቻልም። እባክህ፣ እየለመንኩ ነው። አንዴ ብቻ ልጄን እንዳያት ፍቀድልኝ። መልካም ቀን እመቤት። እሺ፣ ሁላችሁም ተሰለፉ። የኔ ቆንጆዬ ልጅ አለውልሽ። እሺ፣ ሁሌም ቢሆን አለውልሽ። አትፍሪ፣ አለውልሽ። አትፍሪ፣ እኔ ውድ፣ አትፍሪ፣ አይዞሽ፣ ልጅ እኔ እናትሽ አለው። እንዴት ነው ተዘጋጅተሃል? አንበሰው፣ አዎ ተዘጋጅቻለሁ። በል እንሂድ። እንሂድ ኖ ኖ ምንድን ነው ታሐሴን? ተዘጋጅቻለሁ አልኩ እንጂ ምንም አልተዘጋጀሁም። በቃ ምን ነው፣ ለምንድን ነው ያልተዘጋጀኸው? ፈርቻለሁ ታሐሴን በጣም ፈርቻለሁ። መሌክ የሆነ ነገር ትሆንብኛለች ብዬ በጣም ፈርቻለሁ። ብትታሰርስ? ቆይ፣ አትፍራ፣ አትታሰርም፣ አይፈረድባትም፣ አትጨነቅ። ጂሃን መሌክ ነች የተኮሰችብኝ ብሎ ቢናገርስ? ቆይ፣ እሱ እንደዛ አይልም፣ አያደርገውም። ኑ ጂሃን መሌክን በጣም ይወዳታል። ወይ ጉድ። ቢወዳት በወዳት፣ ቆይ፣ ምን ለውጥ ያመጣል? በል ዳኛው አይጠብቅም። እኒት ስም እውነቴን ነው። ከዚህ በኋላ እንድትዋሽኝ አልፈቅድም። ትሰሚኛለሽ? ስትፈልጊ ሌላ ሰው ፈልጊ። እናታይ፣ እኔ እንደሆነ አታታይኝ። እሺ፣ ተኩሺ፣ በይ መልክ፣ ተኩሺብኝ። እስካሁን ያቆሰልኩ ሲያንስ ነው እያልሽ ነው አይደል? ግን ይህም ቢሆን ቁስሉን አይቀንሰውም።

ተዘጋጅተሀል? የምትለውን ታውቃለህ። ጥሩ መሊክ ተኮሰችብኝ ትላለህ። የመንታዎቹ ባለቤትም እዚህ ነው። ተቆጣጣሪያቸው መጣ። አገኘው የለ፣ በደንብ አሳየዋለሁ፣ አሳየዋለሁ። እዚህ ምንድን ነው የምታደርገው? ልጇ ስለተከሰሰች ድጋፏን ለማሳየት ነው። እኛ አጠገብ ከደረሰች ፍርድ ቤት ነን ብዬ ዝም አልልም። ያኔ በእኔ ነው የሚብሰው። የኔ ልጅ አታስብ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየኝ። ኑ። እንዴት ነህ? እኔ አላምለም። በለው በለው። በጣም ነው የሚገርመው። ሱምሩም ከመጀመሪያው ጀምሮ የታህሴን አጋር ነበረች። አብረው እየሰሩ ነው። መንታዎቹም አሉበት። ሁሉም አብረው እያሴሩብን ነበር። ምንድን ነው የሁሉ ነገር? በጭራሽ አልገባኝም። በቃ በቃ። ለምንድን ነው የሚበቃው? ጠፋው። መሊክን መቼ ነው የሚመጣት? ትንሽ ቆይታ ትመጣለች። የዛኔ ነበር እናትነትሽ ማሳየት የነበረብሽ። ገባሽ? ዛሬ አይደለም፣ የዛኔ ነበር፣ የዛኔ። እሺ፣ እሺ፣ እሺ። በቃ በቃ፣ ተረጋጋ፣ ተረጋጋ። ተዘጋጅተናል፣ ክቡር ዳኛ። ተከሳሽን አስገቧት። መግባት ትችላለች። ተከሳሽ በመሀላችን አለች። የተከሳሽ ጠበቃ፣ እናንተ ተዘጋጅታችኋል? ሁሉም መረጃ ተዘጋጅቷል አይደለም? አዎ ክቡር ዳኛ። በምን እንደተከሰስሽ ታውቂያለሽ እመቤት? አዎ፣ ክቡር ዳኛ። እሺ ንገሪን፣ ይሄ እንዴት ሊሆን ቻለ? በይ በይ፣ ሁሉንም ነገር እንክዳል። ምንም እንዳታምኝ። ጃሃን ላይ አልተኮሽበትም እንዳታስብ። መሌክ ነግርሻል። ስለ ልጅሽ ብቻ አስቢ። ቀድሜ እንደተናገርኩት ነው፣ እኔን ከሆነው ነገር ጋር የሚያገናኘኝ ነገር የለም። ተመልከት፣ ይህማ ውሸት ነው። ጃን ሻንስ ኔ ያልተኮስኩበት። በጣም አሪፍ አሪፍ። ክብር ትጠበቃ ማለት የምትፈልጊው ነገር ክቡር ዳኛ፣ ሁላችንም እዚህ ጋር ማየት እንደምንችለው ደንበኛዬ ለፖሊሶች ብቻ ሳይሆን ለአቃቢ ህግም የተናገረችውን ነገር ነው። አሁንም የደገመችው ምንም ጥፋት የለብኝም ባይነች። እና ወይዘሪት መለክ ከመጀመሪያው ጀምሮ ቃሏን አልቀየረችም። ወንጀሉ ላይ እጇ እንደሌለበት በተደጋጋሚ ያስረግጣ ተናግራለች። ለመሆኑ ተጠቂው እዚህ ይገኛል? ውጭ ነው ክቡር ዳኛ። እሺ አስገቡት። ጂሃን ሻንሳላን በለጀ በለኔ ልጅ እሺ፣ አቶ ጂሃን ንገረን፣ የተኮሰችብህ ሜልክ ቻካርጃናት ናት።